ሰላም ሰላም፣ እንዴት ናችሁ? ውድ የአሁ አካዳሚክ ቻናል ቤተሰቦች፣ ዛሬ ደግሞ ጀላችሁት የመጡት ቪዲዮ ክፍል 12 ነው ማለት ነው። በእያንዳንዱ የአማርኛ ፊደሎች ቃላቶችን መመስረት የሚል ይሆናል ማለት ነው። እርሳችን ከአሁን በፊት 11 ተከታታይ ቪዲዮችን አይተን ነበር። ዛሬ ደግሞ ክፍል 12 እናያለን ማለት ነው። ይህ የአሁ አካዳሚክ ቻናል የኦንላይን ትምህርት ቤት በመሆን እያገለገለ ይገኛል። በኦንላይን ከምናስተምራቸው ትምህርቶች ውስጥ አማርኛ እንግሊዥ ሂሳብ እንዲሁም ሌሎችን ትምህርት እያስተማርን እንገኛለን። በኦንላይን መማር ለምትፈልጉ ከዚህ ባስቀመጥኩላችሁ ስልክ በኢሞ በቴሌግራም እንዲሁም በዋትሳፕ መደወት ትችላላችሁ ማለት ነው። ለቻናሉ አዲስ የሆናችሁ ሳብስክራይብ አድርጉ። ቀጥታ ወደ ዛሬው ቪዲዮችን ወደ ክፍል አስራ ሁለት እንሄዳለን ማለት ነው። ተከታተኑ። እሺ፣ እንጀምር በ እ ያ ን ዳ ን ዱ ይህ እያንዳንዱ ይላል ማህ ነው በእያንዳንዱ ች በእያንዳንዱ ከዛ ች የ አ ማ

ቺ ን ቃላቶችን መመስረት መመስረት ይላል ማለት ነው። እሺ በአንድ ላይ በየአንዳንዱ የአማርኛ ፊደሎች ቃላቶችን መመስረት የሚል ይሆናል ማለት ነው። እሺ እንቀጥል እስኪ። ይቺ አ ነች። በአ ምን የሚል ቃል እንመሰርታለን ማለት ነው እሺ። አ ቃ ቢ እሺ። አ ቃ ቢ በአንድ ላይ አቃቢ ይላል ማለት ነው። በአ አቃቢ የሚል ቃል እንመሰርታለን። እሺ አ የመጀመሪያዋ የኢትዮጵያ ፊደል በዚች አቃቢ የሚል ቃል ከመሰረትን፣ በኡ ደግሞ ሌላ ቃል እንመሰርታለን ማለት ነው። እሺ ቺ ኡ ነች፣ ቺ ደ እቺ ት። እሺ በአንድ ላይ ኡ ደ ት፣ ኡደት የሚል ቃል እናገኝበታለን ማለት ነው። በኡ ኡደት የሚል ቃል ካገኘን ወደ ሶስተኛው ወደ ኢ እንሄዳለን ማለት ነው። እሺ ቺ ኢ ናት። በኢ ደግሞ ኢላማ፣ እሺ ኢላማ፣ ኢላማ የሚል ቃል እናገኝበታለን ማለት ነው። እሺ በኢ ኢላማ የሚል ካገኘን ወደ አራተኛው ፊደል እንሄዳለን በቀጥታ። እሺ አራተኛው አ ነው። በአ ደግሞ አ መ ት እሺ፣ እንደገና አ እሺ፣ ደግሞ መ፣ እዛ ት። አ መ ት። በአ አመት የሚል ቃል እናገኝበታለን። እሺ በአ አመት የሚልጣት አገኘን። ወደ አምስተኛው ወደ ኤ እንሄዳለን። እሺ፣ በኤ ደግሞ እቺ ኤ ነች። ከዛ ል፣ ያ፣ ስ። እንደገና ኤ፣ ል፣ ያ፣ ስ ኤልያስ የሚል እናገኛለን። በኤ ኤልያስ የሚል ቃል ስናገኝ በስድስተኛው ደግሞ እ ነው። ይህ እ ነው። በእ ደግሞ አዲስ ቃል እንመሰርታለን ማለት ነው። እሺ ይህ እ ነው። ከዛ ድ ይቺ ደግሞ ገ ት እ ድ ገ ት እድገት እድገት የሚል ቃል ይሰጠናል። እሺ፣ የመጨረሻው ደግሞ ኦ ነው። እሺ፣ በኦስ ምን አይነት ቃል እንመሰርታለን? ኦ ይቺ ደግሞ ቾ፣ ሎ፣ ኒ እስኪ ኦ ቾ ሎኒ ኦቾሎኒ የሚል ቃል ይሰጠናል። እሺ ኦቾሎኒ ኦቾሎኒ የሚል ቃል እናገኝበታለን ማለት ነው። እሺ ይህን ከጨረስን ወደ ፐ እንሄዳለን ማለት ነው። እሺ እንይ እስኪ እሺ ሽፐነች ነች። በፐ ደግሞ አዲስ ቃል መሰረታለን። እሺ፣ ፐ ሪ ሻ። እሺ፣ ቺ ፐነች ነች። በፐ ደግሞ ፐ ሪ ሻ። እሺ፣ ፐ ሪ ሻ። በፐ ፐርሻ የሚል ቃል እናገኛለን። ፐርሻ ፐርሻ ይላል ከእርሻ ችፐናት እች ደግሞ እር እች ሻ በፐ ፐርሻ የሚል ቃል እናገኝበታለን ማለት ነው። እሺ እች ደግሞ ፑናት በፑ ደግሞ ፑ ን ት እሺ እች ፑናት ች ን ከዛ ት ፑ ን ት በፑ ፑንት የሚል እናገኝበታለን ማለት ነው። እሺ በፑ ፑ ን ት እሺ። ከዛ በፒ እቺ ደግሞ ፒናት ፒ ያ ሳ ፒ ያ ሳ እቺ ፒናት እቺ ያ እቺ ደግሞ ሳ በአንድ ላይ ፒያሳ የሚል ቃል እናገኝበታለን። እሺ። አራተኛው ፓ ነው። እሺ በፓ ደግሞ እሺ pa t ro l እቺ ፓ ነች። እቺ ደግሞ t ከዛ ro ደግሞ l ባንድ ላይ pa t ro l ፓትሮል ፓትሮል የሚል ቃል እናገኝበታለን፣ ማለት ነው። እሺ እቺ ፔ እንላታለን። ፔ ናት። ፔ ን ስ ዮ ን እንደገና ፔ ን ስ ዮ ን ፔ ን ስ ዮ ን ፔንስዮን የሚል ቃል እናገኛለን። በፔ ፔንስዮን የሚል ቃገኛል። ይሄ ደግሞ ፕ ነው። በ ደግሞ ፕ እችፕ ነች። ከዛ ሮ ቲ ን ፕ ሮ ቲ ን በፕ ፕሮቲን የሚል ቃል እናገኝበታለን። እሺ፣ በፕ ፕሮቲን የሚል ካገኘን የመጨረሻው ፖ ነው ማለት ነው። እሺ፣ በፖ ደግሞ ችፖ ፖ ነች። ፖ ሊ ሲ እሺ፣ ፖ ሊ ሲ በአንድ ላይ ፖሊሲ የሚል ቃል እናገኛለን ማለት ነው። በፖ ፖሊሲ የሚል ቃል እሺ። የዛሬ ቪዲዮችን ይህን ይመስል ነበር ማለት ነው። በኦንላይን መማር ለምትፈልጉ ከዚህ ባስቀመጥኩት ስልክ በኢሞ በቴሌግራም እንዲሁም በዋትሳፕ መደወል ትችላላችሁ ማለት ነው። የዛሬ ቪዲዮችን ይህን ይመስል ነበር። ላይክ እና ሼር ሳብስክራይብ አድርጋችሁ ሳብስክራይብ አድርጉ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ሁኑ።